ከዚህ በኋላ የፈለጋችሁትን ማለት ትችላላችሁ። የራሴን ህይወት ጀምር ያለውና ወይዘሪት ሊንዳ እኔ ነኝ የጠራውክ ትናንትና ራሴ ነው አስረዳታ ታዲያ ከህይወታችን ውጪ የሚያስብል ነገር ምን አለ እኔ እናንቺ እንድናወራ ነው ተቃጣሉ ህይወት ይቀጥላል ህይወት ይቀጥላል ብዬ አዲስ ህይወት ጀመርኩኝ አዲስ ፍቅረኛ ይዤ መጣው ብላለች ሀይሚዬ የሀይሚ ፍቅረኛና የብሩኬ ፍቅረኛ እንግዲህ አንድ ላይ በሀይሚ ቤት በሀይሚ ቤት ተገናኙ እንበል ምን እንበል ሌላ ምን ነው ነገር የለም እኮ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ ደህና ናችሁ ደህና ነኝ አልሀምድሊላሂ እንግዲህ የራሴን ህይወት ጀምር ያለው ከአሁን በኋላ በፊት የረበሸኝ ራሱ ይበቃኛል፣ እንዲረበሸኝ አልፈልግም። ደስ የሚል ህይወት መኖር አለብኝ ብላለች። እንግዲህ ሀይሚዬ ፍቅረኛዋን ይዛ መታ። እንደዛ እንበል እንደዛ እንበል። ድራማ ነው ዶች። ድራማ ነው፣ ድራማ ነው። ድራማ ባይሆን ብሩኬ በሀይሚ ቤት አያመጣም፣ ሀይሚ በብሩኬ ቤት አታመጣም ፍቅረኛዋን። ይሄ መሆኑን እንዲህ መሆኑን ማወቅ አለባችሁ፣ ቅመሞችዬ፣ ቅመሞችዬ፣ የብሩኬና ጨረቃ ፋሚሊ ኦዲየንሶች፣ ኦዲየንሶች እና መጥቶ አሉ መተናል መተናል መተናል ብሎ አሉ። ብሩኬም በሀይሚ ቤት እያቀፋት እንግዲህ መጣ። መጀመሪያ ሷ አላካት፣ ከዛ ለራሱ መጣ። ሀይሚም እንግዲህ እኔ ካሁን በኋላ ደስ የሚል ህይወት ይቀጥላል፣ ህይወት ይቀጥላል፣ ህይወት ይቀጥላል ብላለች። ህይወት ይቀጥላል፣ መኖር አለብኝ፣ የራሴን ህይወት መጀመር አለብኝ። ማን ከማን ያንሳል ብላለች። እንግዲህ ማን ከማን ያሳል? እኔም የራሴን ህይወት መኖር አለብኝ የራሴን ህይወት መቀጠል አለብኝ ብዬ ጀመርኩ ብላለች። እንዳያችሁት፣ እንደሰማችሁት ቪዲዮ እንደሰምታችሁ ከሆነ ማለት ነው። እንዳለችው እንግዲህ ሸንቀጥ ያለው ልጅ ይዛ መታለች። ሸንቀጥ ያለው ልጅ ይዛ መታለች። እንግዲህ ሸባብ ከብሩኬ ነው እንትን ያነሰ ነው። እንግዲህ ያው ድራማ ነው ውዶች፣ ስራ ነው፣ እየሰሩ ነው። ዶላር እየቆጠሩብን ነው ዶላር እየቆጠሩ እኛ እየተታለልን እውነት እየመሰልን እየደነገጥን እየጨውን እየተብላለን እነሱ ዶላራቸውን እየቆጠሩ ነው። እላቸዋለሁ የስሩ ስራ ነው ይስሩ ይስሩ ይስሩ። አንዳንድ ቦታ ላይ ጫና ሌው ነገር ሲመጣ ይደብራል አንዳንዴ እዛ ቦታ ይሰማናል፣ እንጂ ማይሆን ነገር ሲያደርጉ፣ ማይሆን ነገር ሲሰሩ አሁን ትላንት በቀደም ብሮኬ በሀይሚ ቤት ያደረገው እና ትላንት ከሶሲ ጋር የተለቀቀው ቪዲዮ በጣም ይደብር ነው። ማታ ተናግሬ ነበር። መጣ በጣም የሚያስጠላ ትምህርታዊ ያለሆነ ነገር፣ ትምህርት ያሌለው ነገር ቪዲዮ ነው ማለት ነው። እንደዛ አይነት ቪዲዮ ቢያቆሙልን ደስ ይለናል። ፍትህ እንበል፣ ፍትህ ለኦዲንሶች፣ ፍትህ ለማዳም ቀሞች። እንደዚህ አይነት ቪዲዮ ከአሁን በኋላ እንዳታመጡብን ብለን መጮውና መቃወም አለብን መናገር መብታችን ነው። ኦዲየንስ እስካሁን ድረስ አንፈልግም፣ አታቀርቡብን፣ ማይመችንም ቪዲዮ አታምጡ ብለን መናገር እንችላለን። ግዴታ የለብንም ይህንንም ያንንም እየጎተቱ ሲመጡ እንደ ልብስና እንደ ቦርሳ እየቀያየሩ ሲያመጡብን ቁጭ ብለን ማየትና ላይክ ማድረግ ግዴታ የለብንም። አንፈልግም ማለት እንችላለን። ብሩኬ ከሀይሚ ጋር ነው የሚያምረው። አብሬሽ ከሩታ ጋር የተለያየ ለቪዲዮ እያሉ እየጎትቱ እየጎትቱ የመጡ ሌላ ህይወት ጀመርን፣ ሌላ አዲስ ጀመርን፣ ሌላ ህይወት ይቀጥላል እያሉ ሲመጡ እኛ መቀበል የለብንም። ምን እኛ መሆኝነን እንዴ? በግነን እንዴ በግ ተብለናል። ቀሞች ሲጀመር በግ ተብለናል። እና ለዚህ በጎች አይደለንም። ማንፈልገውን ለማየት ማይመቸን ትምህርታዊ ያልሆነ ነገርን አንፈልግም ማለት እንችላለን ጩ ውዶቼ የጨረቃ ፋሚሊዎች አንፈልግም፣ እንደዚህ አይነት ቪዲዮ አታምጡብን፣ አይመቸንም ብላችሁ መጫው ትችላላችሁ። ውዶቼ መቃወም ትችላላችሁ፣ መብታችሁ ነው። ዝም ብላችሁ ትጨነቁ እነት መስላችሁ አደለም፣ ግን ያስጠላል፣ አይመችንም ቪዲዮ ያለማየት መብት አለን። ከብሩኬ ና ሀይሚ ጋር አንድ ይመጡ ብቻ ማየት እንችላለን። ካየነውም ደግሞ ያለመጨነቅ ዝም ብለን ማየት መሳቅ፣ ድራማ እየሰሩ ስለሆነ ማለት ነው። እና ውዶቼ ቪዲዮን ይመስላል እንግዲህ ብዙ መፈትፈት ብዙ ማውራት ብዙ ማለት እየቻልኩ አይደለም። ለዚህ በኋላ ተመልሼ እመጥላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የነበራችሁት ሼር፣ ላይክ፣ ኮሜንት በማድረግ አበረታቱኝ። ውድ ያገሬ ልጆች እላችኋለሁ። በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ራህመቱላሂ በረካቱ።